እንደት ናችሁ ይሆናችሁ። አንዲት እህት በካንሰር የተያዘች ነበረች ና ቲክቶክ ላይች ምናምን እያለች እሷ ለውጥ አለኝና አመሰግናለሁ ስለተባበረችው ምናምን እያለች አየኋት እና ስልኳን ቲክቶክ ላይ ባይ ውላ ያገኘሁት ለቃሁ ደውዬላት ከዛ እና እንዴት ነሽ ምናምን አልኳት። ዝቅ እያልኩ ሳይ ቻናል ላይ ገብቼ እኔንም ለእኔም ቪዲዮ እኔም በታመምኩ ሰዓት በዛ ጊዜ ቪዲዮ ሰርታ ነበርና አወራኋት። እንዴት ነው አሁን ምን ላይ ነው ያለሹ? ቤት ሀገር ነው የታከምሽው አልኳት። እኔ ውጭ ሀገር ዳ የታከምሽ መስሎኝ ነው። እና ኧረ እኔ እዚሁ ኢትዮጵያ ውስጥ ነው የታከምኩት፣ እና በሽታው ደግሞ የጉሮሮ ካንሰር ነው። እና ይህማ ተመሳሳይ ነው ብዬ ማውራት ሳውራት አሁን ደህና ነሽ ካንሰር የለብሽም ተብያለሁ፣ ከአራተኛ ደረጃ ነው አለችኝ። ልክ እንደ እኔው ማለት ነው። እና ነገረችኝ። እስኪ እንግዲህ ያለ ከሪ ብኒ እንትንንስ ስትነግረኝ አብዛኞቻችሁ ግን ስላወኳት ነው እንጂ ታታወኳት አትቀሩ ስትነግረኝ እንትን ይሄ ምንድን ነው ሀያ ሶስት ነው ሀያ አራት ሀያ ሁለት አካባቢ ኪሞ ወስጃለሁ አለችኝ። እንደገና ደግሞ ስድስት ዙር ጨረር አራት ምንድነው ሰርጀሪ ሰርጀሪ ጢ ወጥቷል አለች። እና እስኪ እንግዲህ እኔም ተስፋልኝ ማለት ነው ብዬ ትንሽ ደስ ብሎኛል። እና እንሻላ እስኪ እንግዲህ አላህ ከሪም እንደዛ ነው እንግዲህ ያሰቡት። አሁን እንሻላ እንደዚ የሚለቅ ከሆነ ከአራተኛ ደረጃ እንሻላ። እኔም ሰርጀሪ ያልተሰራሁ ምንጭ ከአሁን ቀደም እንኳን ሰላሳ አምስት ዙር ጨረር ወሰድኩኝ። ሰባት ኪሞ ወስጃለሁ፣ ካሁን ቀደም ማለት ነው። ገና ከጀመርኩ ሕክምና አምስት ወር አልሞላኝ፣ ገና ሕክምናውን ተጀመርኩ። ስለዛ እስኪ እንሻላህ አላህ ከሪም። እንዲህ እንዲህ አይነት ነገሮች ያበረታሉ፣ ትንሽ ጠንከር ያደርጋሉና ብቻ እንሻላህ እስኪ አላህ ከሪም ስቲ በአካል አያታለሁ። አዲስ አበባ ሳ እንሻላህ አዲስ አበባ ነኝ ብለኛለች። በላይ ነው እሱማ። እና ታውቀታለች አብዛኞቻችሁ እንዲሁም የሆነ ቻናል ላይ ላይ ላይ ዩቱብ ላይ ንትን ሰብታለች እና ያንን ሁለ ገብቻ ይሁት በጣም ጓጉቼ ማለት ነው። ታሪኳን ለምን ተመሳሳይ ስለሆነ እና እንግዲህ እሷንም መጥፋቱ እውነት አለህርብላት ይህንም አለ ያጥፋልኝ የሆነ ነገር ቀምሽ ማግሳት ይፈልገኛል አገሳኛ ሲል ማግሳት አይችልም። ዝግት ያለ ነገር ነው ስለ እና

እናን ለማገዝ ነው ይውላል። እና አመሰግናለሁ፣ ነው ላይክፈላችሁ ለምትፈልጉኝ ደግሞ ስልክ ቲክቶክ ላይ ነው ያለው ዩቲዩብ ላይ የለም ነበርና እየጠየቃችሁ ነው። እስኪ አሁን እንትሩ ላይ ሳ ተላላችኋለሁ፣ ታችሁ ረአሱ አካባቢ አብሬ አጥፍላችኋለሁ ለምትፈልጉ ሰዎች ማለት ነው። እና እንደዚያ ነው። ኢንሻአላ ዱአ አርጉልኝ፣ ዱአ ዱአ ኢንሻአላ የምከምናይ ሰበብ እያደረስኩ ነው አደርሳለሁ። አሁን ደግሞ ውጤቱ በኋላ ውጤቱ ሳይቶ ደግሞ የሚታዘዘው ነገር ሌላ ነገር ይኖራል። ምክንያቱም ገና ከሆነ የሆነ ነገር ይኖራል ብዬ አስባለሁ። እነሱም እንደዛ ነው ያሉት ተታዬ በኋላ እና ኢንሻላህ ደግሞ ድምፅ እራቅ እያለ እንትና እንዳያስቸግር አሁን ነገር እንትን ማይክ ነገር ይኖራል። ጅማ ውስጥ መርካቶ ይባላል አዲስ አበባ እና እንሻላ እስኪ ያገሪም ዞሮዝሮ ላለመጥፋት ሞክራለሁኝ። አበረታት ኮሜንችሁም በጣም ያበረታታል። ንጽፈት ሁላ ኮሜንት ሁላችሁም ናሁ ዋ አንድ እንኳን ጥሩ ነው። እኛገር ነው በጭንቀት ሁኔታ ጥሩ ነው፣ ግን በዲና ሰዓትም መጥፎ ኮሜንት ባይኖር ደስ ይለኛል። ምክንያቱም ሁን አሁን እን ከመምጣቴ በፊት ቪዲዮ ስሰራ ብዙ ተመልካች የለም። ተነዛው እንኳ አብዛኛው ኮሜንቱ ስድብ ነው። ለምን እንደሱ ነሽቶ ወጫለሽ? ለምን ድምጽሽ? በቃ እና ሰው ሲታመን ብቻ ባይሆን ይሄ ነገር ሁሉ ጊዜም ቢለመድ ሰውን ማበረታታት። ለምሳሌ አሁን አንድ ተፈጥሮ አላህ እኔን አሁን እንደዚህ አድርጎ ተፈጥሮ ፈጠረኝ ልበል። ተፈጥሮ አይደለም ይሄ መብ ነው፣ ግን ቢሆን ተፈጥሮ ከሆነ እኔ ምን አደርጋለሁ? አላህ የሰጠኝ መቀበል ነው። አይደለም ነቀፋ ቢቀር ብዙ ልጆችን ወፈር ያሉ ከሆኑ በውፍረታቸው፣ ቀጭን ተሆኑ በቅጥነታቸው ዝም ብሎ ሰውን ማሸማ፣ እዚህ ሚዲያ ላይ ደግሞ አብዛኛው ሰው ወጣ ያለው ሶሻል ሚዲያ ይከፈላል ገንዘብ አለው ምናምን እየተባለ ነው እንጂ፣ በእርግጠኝነት ዝም ብሎ ለመቅለል ብቻ ሚዲያ ላይ መውጣት የሚፈልግ ሰው ሰውአለብዬ አላስብም። እኔ ለራሴ በፊትም ቲክቶክም ሆነ ትፕ ዘ ከፍት ብር አለው ስላሉኝ ነው እን ባዶ ዝንብዬ እን ቀኑን እንዲመሽ ሌለመደበሪያ ምናምን በጭራሽ አልሞከረውም። ብር አለው ስላሉኝ ደግሞ ብዙ ጥቅም አለው ጉዳት ቢኖረው የዛኔ ሰው ጋር ብቅ ብቅ እያልኩ መተዋወቂያ ጠቀመኝ። የዛኔ የታመምኩ ጊዜ እን እንዴት ሁኛለሁ ምናምን ብዬ ባልኩት ሁሉም በውስጥ እየመጣ እንዴት እንዴት ያለ በቃ አተባበረኝ ረዳኝ። ከሶሻል ሚዲያው ብር ባላገኝበትም ባልጠቀምበትም ሰው ጋር በመተዋወቂያ ጠቅሞኝ እና እንዲዛ ነው ሚዲያው ላይ ጥሩ ነገር ብንሰራ ጥሩ ነው። ገል የተፋታይ ገል የተጋባይ የሚ አሁን አንድ አንዳንድ ሰዎች መጥፎ መጥፎ የሚሉ መጥፎ መጥፎ ነገር የሚያደርጉ አሉ። እነሱን ትተን ጥሩ ጥሩ ስም የሚሰሩ ስንት አሉ። አሁን በክርስቲያንም ቢሆን የሚያስተምሩ እምነታቸውን አሉ በዚህ በሶሻል ሚዲያው። በሙስሊምም ቢሆን ብዙ ውስታዞች ብዙ ቢያዎች አሉ። እነሱን እየዳመጥን ነው እንትም ብንል ደግሞ እንደዚህ ተባበሩኝ የሚል ካለ እኛ ባየነው እነሱን ይጠቀሙ ከሆነ እነሱን እያየን ምናምን ገሌ ያገባች ተፋታች ገሌ ያረገዘች እያሉ ወንጀል ከመወንጀል ያም ጥሩ ነው። መሻላ ካልነ የሰውን እንትን መሻላህ ብለው የሆነ ነገር ብናወራ ችግር የለውም። ግን ደግሞ እያሙ ምናምን ከሆነ አከራም ያበላሻል። እንደገና እኮ ምናምን ቀርሚ ዱኒያ መሰንበሻ አንቺ መቆያ፣ አይደለም መኖሪያ አይደለም እና እንዲዛን ምላችሁ ስትነ እናንድተንምለ መጣለ ንሻላ እስኪ ደግሞ አንድ ቀን ዝናብ ከመታኝ ወዲህ በዛው አስጠላኝና ደግሞ ቲክቶክ ላይ ይሄ ፈረንጃ ራዳ የሚባል አካባቢ በብዬ የለቀኩት ማንሾ በር ነው። ፈረንጃ ራዳ ለለሽበት ብላችሁ ፋሁሊለች ያላችሁ እኔ እኮ ጠይቄ ማነው የሚባል ስላችሁ፣ ፈረንጃ ራዳ ይባላል ሲሉኝ ነው እንግዲህ። በፊትም ህክምና ከመጀመሪያው በፊት ሶስት ቀን አራት ቀን ህጃለሁ። አሁንም ቪየር ኮሎባጀር ኮንትራት ይዤ ሄድ ያለሁ እና እያየሁት ነው። መርካቶ ገበያ ማዕከል ነው እና ገበያ ነው ያለበት። እንደ አዲስ አበባ መርካቶ የሚነሳን አብዛኛው ነገሩ ንጋዴ ነው ጠቅላላ። እንዲ ያለ ና ያምራር መሻላ ሁሉ ነገር አለ። ያው የውጭ ሀገር ነገሮች፣ አንዲ ነገሮች

ጭንቀት የተለያየ ያጥፋልኝ እንደው መቼም ይሄ ካንሰር በሽታ ከመሞ በላይ ጭንቀት ነው። ጭንቀት ምንም ሳትፈልጉ ራሱ ዝም ብሎ ያጭናንቃችኋል፣ ዝም ብሎ እና እንሻአላህ እንደዛ ነው ብሎ እስኪ በላይ እና